ሰላም ይቱ እንዴት ናቸው ጋይዝ? ከብሪስ በኋላ ተመልሻለሁ። አይነ በጣም ተጠፋሁባችሁ። ትንሽ ሪስፖንሲቢሊቲ በዝቶብኝ፣ አንዳንድ ነገሮችም ስራ በዝቶብኝ ነው የጠፋሁባችሁ። አሁን ሰዓቱ በጣም ሄዷል። ጠዋት ጂ መኪና ሰጥቤ ሁሉ ነገር አስተካክዬ ነው የመጣሁት። ይህ መኪና ከመጣ በኋላ በጣም ቢዚ ሆንኩ። ነው ቱም ጃኔ አለ ሁሉ ነገር አለ ሁሉ ነገር ማስተካከል ነበረብኝ። መኪናም ቀይሮ ነበረ በዛ ሳይም ላይ መስራት የማልቻልኩ ቪዲዮ ማለት ነው እየተባጠኩ ነው። በዛሬ ቪዲዮ የቀኑ ላይ ነው የማሳያችሁ። የቀኑ ላይ ዋና የሚወስነው ነገር ምንድን ነው? ወደ ሶስት ወይ አራት ሬስቶራንቶችን እናወራለን። በአሁን ሰዓት ላይ እንደምታቁት ሮሚኒያ ነው ያለው ጃኒ። ምንድን ነው የምናደርገው? ያው ብፌ ምናምን ታዋቂ ምግብ ቤት ያላቸው ኦር ደግሞ ቲክቶክ ላይ ቫይራል ሊወጡ ምግብ ቤቶችን ሄደን ያው በሰርቪስ የሚሆን ይችላል ማስከፈልም ካለብንም አስከፍለን ቪዲዮ መስራት እንደምንችል እና እንደማንችል ቼክ እናደርጋለን እናረጋለን። እስካሁን የመጡልኝ አንዳንድ ሆቴሎች አሉ። ምክንያቱም ፎክስ ያደርግነው አሁን ተለቅ ያለ ለየት ያለ ነገር ነው። ይህን ሰሞኑንም የተከፈቱት ምግቦች ሜይሊን ስጋ ቤቶች ናቸው። አንድ ስጋ ቤት ልንሰራ እንችላለን በላይ ግን ከዛ በላይ ግን አንሰራም። አንድ ብፌ፣ አንድ ስጋ ቤት፣ አንድ ደግሞ ለየት ያለ ምግብ ቤት ማግኘት አለብን ማለት ነው። በዛውም እንዞራለን። የምናገኘውም ሶም አለ ሳርም እንሄዳለን፣ ቼክአፕ እናደርጋለን። በዛውም ያው ከመኪና እና ከራይድ ወደ መኪና መሄድ ጥሩ ነገሩን መጥፎ ነገሩን በዛው እናወራለን ማለት ነው። ኤኒዌይስ ጋይዝ፣ እንለብሳለን፣ እንወጣለን፣ ከዛ ወደ ስራ ነው። ሶስት ሬስቶራንቶች ነው የምናየው ዛሬ ማለት ነው። ይህም ብሪዝክ ማለት ከጀመርኩ ጀምሮ ሁሌ ይዣቸው የሚወጣው ነገሮች ሁለት ነገሮች አሉ። አንደኛው ሁሌ ስበላ ጥርሲው ስለሚቀመጥብኝ ፋቂያ አንድ፣ ይሄ እንትን ነው ስሰማ ልስልስም ሆን የለበትም፣ ስፕሬድ አድርጎ ትንሽ ጠንከር ያለ ነው ያደረኩት ማለት ነው። ሁለተኛው ደግሞ በማስቲካ አኝግ ተብያለሁ። ማስቲካ የሚከቱም ጥርሴ እንዲጠነክር፣ ኦረም ጡንቻው ሆና ጠንካራ እንዲሆን ማስቲካኝ ከፈተ ብያለሁ። ሌላው ደሞ ሶስተኛ፣ ሁለተኛ ያልኳት ሶስተኛ ግዴታ ከንፈር ያደርቃል። ሶ ግሪንግሩን ይገዛው ካወቃችሁ ትንሽ የነበረ እኔ ድሮ መጠቀም ነበር። አሁን ግሪንግሩ መጠቀም ጀምሬያለሁ። እንደ ብሬስ ስቃይ የለም። እኔ እንደዚህ መሆኑን ባቅናውሩ ተዘጋጅቼ ነበር። ማድረግ ወላሂ ነው እላችሁ። ምክንያቱም ብዙ ሰዎች ብሬስ ያላቸው ሰዎች ጓደኛዎች አሉ ብሬስ ያላቸው ጓደኛዎች ብዙ አሉኝ ግን እንደዚህ እንደሆነ አልነገሩኝ። መጀመሪያ ስ ሁለት ቀን የሚያምብ ነው ሶስት ቀን የሚያምብ ያ ይህ ዛሬ ነው ያሉኝ። አሁን ይሻላል። ማስቲካ ማኘክ ከጀመርኩበት በኋላ ቀዝቃዛ መጠጣት ከጀመርኩ በኋላ አሁን ሰላም። እንጂ ወይ ጉድ ጋይዝ አሁን ቦሌ መድኃኒዓለም ጋር ነው አንድ ሆቴል አለ። እሱን ሄደን ቼክ እናደርጋለን ምን እሺ ይላሉ እምቢ ይላሉ የሚለውን ነገር እዛ እንገናኛለን ማለት ነው ጋይስ፣ ማዳያን አይደል ነው ለካ እርስ ታሪጊዋሉ ነዳጅ እንዳልሞላ እንደምትል እዚህ ጋ ዘጠና አራት ኪሎ ሜትር ብቻ ያለኝ ማለት አንዱ ሴት ሞት ስነዳ አንዱ ሴትን ሞቲቬት እራሳችን እያደረገ ነው። አንዳንድ ሰዎች ማትወዱ ሰዎች አሉ። አንዱ ሴት ማይመቻችሁ ከሆነ መርጣችሁ እሱ አንዳንድ የሚያወራቸው ነገር ስለ ዲሲፕሊን ምናምን ነገር ትክክል ነው። ስለ ሴቶቹ ምናምን ፓርቲ ይሄ መኪና የሚሄደው 13 ኪሎ ሜትር ይሄዳል በሊትር ማለት ነው። ስንት ሊትር ልሙላ ነዳጅ ምትነዱ ከሆነ በጣም ነዳጅ ትበላላችሁ። የራይድ መከፍቱት እንዳለ የምትበሉት ይሻላል ቢያንስ ለምሳሌ በራይድ ሶስት ቦታ የምትሄዱትን በዚህ ያንስ ስድስት ሰባት ቦታ ትሄዳላችሁ ማለት ነው። ኤክስፔሪንስ እያረውክ ያለው ችግር ዋነኛው ነገር የወላችሁ መኪና ስቴዙ ችግር ፓርኪንግ ነው። ወዴጋ ፓርክ ለማድረግ ካሰባችሁ በደንብ አወቁበት። ምክንያቱም አሁን የሴንቸሪ ሞል ፓርኪንግ ውስጥ ገብቼ የቦሌ ያለው አራተኛ ፍሎር ይወርጃሉ። አራተኛ ፍሎር ወደ ወደታች ግራውንድ ገብቻል ቤዝመንት ማለት ነው

እያለገለክ ነው የምንወጣው ማለት ነው እሱ ስንተኛ አራተኛ ቢስመት አራተኛ ነው ተሳክቷል ስ ከሼፉ ጋር እነግራለን ያሉ ምክንያቱም ምክንያቱም ገና ከጀመሩ ከጾም በኋላ ከጀመሩ፣ ይህ ምግብ ገና ስንት ሰዓት አንድ ሳምንታቸው ነው። እንደነገርኳቸው ቅዳሜ ብቻ ነው ሰርቪ የሚደረገው። ባለፈው የተነጋገርን ነው የነበረው ሙሉ ሰው ወደ ለልደት ነበረ ሜይ ቢ አስር ሰው አስራ አንድ ሰው ይሆናል ነበር የተባባል ነው። አሁን ግን ሶስት ሰው ብቻ እንደሚሆን የነገርኳቸው ሼፉን አናግሬ አሳውቅሃለሁ ከሰዓት ብለኛለች። እንደተሳካ አካባቢ ነው የሚይዘው ማለት ነው በዚህኛው ቅዳሜ ሁሉ ነገር አሪፍ ከሆነ እሱ ቢሮ ይሰራል ማለት ነው። አሁን ሁለተኛ ነው የምንሄደው። ሁለተኛው ሬስቶራንት የሚሆነው ወደ ወሎስፈር አካባቢ የሚገኘው እዛው ስፍር ሰግድን እዛ ቼክ እናደርጋለን። እሱንም ማለት ነው ትከታተሉ ጋይዝ። ምናምን ፓርኪንግ ውስጥ እንዳለ ብታሱ ማብራት ጠርቶ ማለት ነው ምንም ነገር አይታየም። እንዴት እንደገባ ራሱ ፈጣኝ የሚያውቀው ትልቁ ትልቁ መሆን ነው በገርማችሁ ማለት ነው። ምን ነበር ብቻ ወሎስፈር አደባባይ ጋር ነው ገዳ ነው ምንድን ነው? አይ ቲንክ ዋዳ አሮ ነው ብቻ እዛ ነው የምንገኘው። እዚኛ አንደኛ ፍሎሬ ሁለተኛ ፍሎሬ ነው ያለው ምግብ ቤቱ። እዛ ደግሞ ቼክ እናደርጋለን። ከዛ ደግሞ ወሳቸው ወረድ ብለን ደግሞ ሲላለን እዛ ያሰግዳለን። ከዛ አፕዴት አደርጋችኋለሁ ያለው ነገር ማለት ነው። በፈጣሪ ሙቀቱ አድርገባችሁ ኢንዌስ እንሂድ። ወደ መስጊድ ገባ ነው። በሙሉ በብራል ተስማማ ነው ለብረት ተስማማነበት ምክንያት ቤዚክሊ እነዚህ ጠየኳቸው በብር ነው እንትን አይደለም ማለት ሰርቪስ ያርገውልን እኛ ቪዲዮ ምን ቀርጾ ነገር አይደለም። እንግዲህ ለማስከፈል አለበት ምክንያቱም እነሱ የሚጠቀሙት ከኛ የሚጠቀሙት ነገር በጣም ብዙ ስለሆነ ብዙ ስለሚጠቀሙ ትንሽ እናስከፍላቸው በሚለው ነበር ያንን አለ የሚጠይኳቸው። ግን እናስብበታለን ያሉት አይሆንም አላሉም፣ ግን የሚሳካ አይመስለኝም ባይሳካም በሚለው ይዋለሁ ያለበት ካፊ አይደለም ሬስቶራንቱ፣ ሬስቶራንቱ ሩቅ ስለሆነ እዚህ እንገናኝ ብሎ ነው ያገኘዋቸው። ያ ሁለተኛው አልተሳካም፣ ግን ያጋጥማል ብዙ ጊዜ ብርስ ጠይቂያቸው ሬስቶራንቶች እሺ አይሉ ምቡን እናቀርብላችኋለን፣ ከዛ መታችሁ ቅረጹ የሚለውን ብቻ ነው የሚሰሙት ብዙ ጊዜ ማለት ነው። ሶ አንዱ አልተሳካም፣ ወደ ሶስተኛው፣ ሶስተኛው ኬክ ኤፍሲ ነው። አሽ እነሱ ራሳቸው ደውሎ ነው እንትን ያሉት። የእነሱን ነገር ደግሞ በክፍያ ነው ወይስ እንትን የሚለውን የሚሆነው ነገርም ቼክ እናደርጋለን ግራም ውስጥ ሊገባው ነው እንደምታውቁት ሁሉ ሰው ያለ ያ ገብተን እንጠና ኬኤፍሲ እንሄዳለን ጋይዝ ምን አሰብኩኝ ኬኤፍሲ ከመሄዴ በፊት አንድ አይዲያ ያመጣልኝ እሱም የመጣልኝ ምንድን ነው እስካላይት ሬስቶራንታቸው ቪዲዮ ሰርቶባቸው የሆነ ሰዓት ላይ የጠየቅኳቸው ስለ ሪዘርቬሽን ነበር። ማደሪያ ነበር የጠየቅኳቸው እሱን ራሱ እንዲ ብሎ የሆነ ነገር መንስላ አረም ብሎ ዝም ብሎ ነበር። አሁን ቀጥታ ሄጄ እንደምታውቀው ከሀያት ውስጥ ሶስት አራት ሬስቶራንት አለ። ሶስቱንም አራቱንም ሬስቶራንቶች ላስታውቁላችሁ ጃኒ ያስታውቁላችሁ እና ቪዲዮ እንስራ ማለት፣ ፍሪ ሰርቪስ ማለት ነው ሳናስከፍል። እንደዚህ ዓይነት ሀሳብ መጣልኝ። ያው ገገማም አይደለሁ። ማንንም አልፈራም አይደል? ሄደን እንጠይቃለን። እሺ ካሉ እሺ ነው፣ እምቢ ካሉ እምቢ ነው። እንግዲህ የአረብ ምግብ ቤት አለው፣ የጣሊያን ምግብ ቤት አለው እና የአበሻም ምግብ ቤትም አለው። አራተኛው እኔ እንጃ የምን እንደሆነ አላውቅም። ሜይቢ የቻይና ምናምን ቢኖር ነው። አራቱንም በአንድ ቪዲዮ ሬስቶራንቶቹን በአንድ ቪዲዮ እራሱ መሞከር ይቻላል። እና በጣም አሪፍ ቪዲዮ ነው የሚሆነው ይላሉ ላሉ ብዬ አስባለሁ። ምክንያቱ ለእነሱ በጣም አሪፍ ነው። ማለትም ያው ታዋቂ ምንም ቢሆኑም ሞር ስለ ምግባቸው እና ስለ ምግብ አሰራራቸው፣ ስለ ሬስቶራንታቸው እናስታውቅላቸዋለን። ወደዛ ኒድና ቼክ እናደርጋለን። በጣም አሪፍ ዜና ነው። ዋ ከኛ ቀር መስራት ይፈልጋሉ፣ ግን ሜል ኔ የቀረብኩበት ፕሮፖዛል ና እነሱ ያቀረቡ ፕሮፖዛል ትንሽ ይለያያል። እነሱ ሀሳባቸው ምንድን ነው እኛ እኛ መጀመሪያ እንደነገርኳቸው ያስብኩት እነዚህ ቤክ ቤስት የሚባሉት አራት ሬስቶራንቶቹን ለመስራት ነበረ። ማለትም አረብ ሬስቶራንቱን የዣውን፣ የጣሊያኑን ለመስራት ነበር አሰቢ። ግን ምንድነው ያረኝ ስንትኑ ማርኬቲንግ ነው ያሉ? እነሱ አሁን ሞር አዲስ ነገር እያቀረቡ ነው። አዲስ ሬስቶራንቶች እያመጡ ነው፣ የአፍሪካ ምግቦች አንድ ላይ፣ የዩሮፕ ምግቦች አንድ ላይ እያመጡ ነውና ሶ እነሱ ገና ሰው አልለመዳቸውም፣ ገም ሰው ሰውም አላያቸው ብዙ ሰው ማለት ነው። እነዚህን ሬስቶራንቶች አውጥተው ማለት ማለትም ፕሮሞሽን ፕሮሞሽኑ ችግር አልነበረውም፣ ግን ፕሮሞሽን ከሰሩ አሁን ገና ካሁኑ ኦቨር ፍሎ እየሆነ ስለሆነ ሬስቶራንቶቹ እያንዳንዱ ሬስቶራንቶች በተለይ የአረቦቹ የጣሊያኑ አሁን ጭራሽ ፕሮሞሽን ከተሰራ ኦቨርፍሎ ስለሚሆን በኋላ ደግሞ ኮምፕሌን ይመጣል በሚለው ኮምፕሌን ይመጣል በሚለው ኢንፎ አድርጉኝ ነበር። ቢያነስ ትክክል ናቸው። ምክንያቱም ኦቨርፍሎ በሚሆንበት ጊዜ ብዙ ሰው ኮምፕሌን ያደርግ ይችላል። እዚህ ደግሞ በተለይ ደግሞ በኢትዮጵያ ደግሞ ወርዶ አዲስ አበባ ደግሞ አንደኛ የሚባለው ሆቴል ደግሞ ኮምፕሌን መኖርም ያለበት አይመስለኝም። ሰው እራሳቸውን እንደዛ ማድረግ አይፈልጉም። ምንድንነው ሀሳባችን አሁን ፕሮፖዛል ጻፍ ብለውኛል ለነሱ የሚሆን ፕሮፖዛል ጽፍላችኋለሁ ከዛ ቀርብላችኋለሁ ከዛ እነሱ መጥተው ምንድ ነው የሚያደርጉት ይሄን ይሄን ይሄን ሬስቶራንት ነው መስራት የምችሉት ይሉናል ከዛ መስራት የምፈልግ ከሆነ እንሰራዋለን ማይቻል ከሆነ ደግሞ እስቲ ሌላ መንገድ የምንሰራበት መንገድ እንፈልጋለን ማለት ነው እንደ ኳቸው አራት ሶስት ሬስቶራንት ግዴታ መሆን መሆን አለበት ብዋሉ ምክንያቱም እስካላቶች የሚገኙ ሬስቶራንት ብለን እንደምንሰራው ሀሳባችን ማለት ነው። ምንድን ያሰቁት ይሄ ኦልሞስት ዲሳካ ስለሆነ ከኬፍሲ ጋር ምንም አይገናኝም። ከኬፍሲ ነው ሆልዳር ይጀው አሁን ወደ ሀያት ሬዚደንስ እንሄዳለን ማለት ነው። ሀያት ሬዚደንስም እንደዚ አይነት ሬስቶራንቶች አሉት። እዛ ሞስት ፕሮባብ ሸራትን፣ ሂልተን ያሰቁት ግን ሁለቱ እንደዚህ አይነት ነገር ላይ አይሰሩም። ጭራሽ ደግሞ ደግሞ ካሜራም አይገባም እያሉ ስለሆነ ይህን ሰሞን ቤት አማራጭን ከዚህ ቀጥሎ መስራት የምንችለው ሀያትን ነው ማለት ነው። ምንድን ነው የምናደርገው? ቤት እንሄዳለን፣ ፒሲ ዘን ፕሮፖዛልን መጽሐፍ ስላለብ ለነገር ስላለኝ ፒሲ ዘን እንወጣለን። ከዛ ዛው ጠይቃችኋለሁ። ማይሆን ከሆነ ይሆናል፣ የሚሆን ከሆነ ይሆናል። የተከታተላችሁ ጥሩ የሄደ ነው ቀናችን። ጋዝ ቅድም ሰወጣ እንዴት ንጹህ እንደነበር አይታቸዋል። አሁን ዘምናታቸው ይፍጠ ሲ ይደ

አስራ አንድ ሰዓት ሊሆን ነው። ሶ ይወጣሉ ለ ያው ስራ ጨርሶ የሚወጡበት ሰዓት ነውና ደውዬ ነገ ቀጥሮኛል። ጠዋት ጠዋት ላይ የሆነች ልጅ አለች፣ እሷ ቀጥራኛለች። ዞሮ ዞሮ ሜዳችን አይቀርም ነበር፣ ምክንያቱም እዛ ሆነን የምንሰራው ስራም አለ። ካልሆነ ደግሞ የሆነ ቦታ ሆነ ተቀምጠን ያን ቪዲዮ እሰራላችኋለሁ። ብሪፍ ለመስጠት እንዴት ፕሮፖዛል እንዴት እንደሚጀምር እንዴት እንደሚጨርሰው ስቴፕ መከተላቸውንና ኮኔክሽን እንዴት ማብዛት እንደምችሉ በሚለው ነገር ላይ በደንብ በቀጣይ ቪዲዮ አወራቸዋለሁ። የኛውን ቪዲዮ ልዘጋባችሁ ነው። ከዚህ ቪዲዮ እንድትማሩ ፈልገው ነገር ምንድን ነው፣ ሁሌ እንደዚህ አይነት ሰዎችን ስጠይቁ ኤኒ ካይንድ ኦፍ ሬስቶራንቶችን ፕሮባብሊ ማወቅ ያለባችሁ ነገር ምንድን ነው፣ ሞስት ኦፍ ደም እሺ አይሉም። በተለይ ደግሞ ለክፍያ ከሆነ ማለት ነው አሁን ምንድነው ብዙ ሰው የለመደ ያለው ከኛ ውጪ፣ አሁን ብዙ ሰው ካልመጣለት በስተቀር ብዙ ኮንተንት ክሪኤተሮች ካልመጣላቸው በስተቀር ስራ እነሱ ሄዶ አይጠይቁም። ከሄዱም ከጠይቁ ደግሞ ሞስት ፕሮባብሊ ተርን ዳውን የሚደረጉት ማለት ነው። ሶ ማሰብ ያለባቸው ሁሌ እነዚህ አይነት ሰዎች ስታናግሩ፣ ሁሌ ጊቨን ቴክ መሆን አለበት ማለትም፣ እናንተ ብቻ ተጠቃሚ የምትሆኑት ምናምን ማለት ራሱ የለባችሁም ከታችኋላ። ሶ እኔ ሁሌ ሳወራቸው ይህን አቅርቡልን ይህን ሰጣችኋለሁ፣ ነው ነገር የሚሆነው ማለት ነው። ሰው የምንሰጧቸው ነገር ብዙ ከሆነና እነሱ የሚሰጧቸው ነገር ትንሽ ከሆነ ባታረጉት ይሻላል ብዬ ነው የማስበው። ምክንያቱም ከእናንተ በላይ መጠቀም የለባችሁም ዞሮ ዞሮ እኩል መጠቃቀም ነው ያለባችሁ ማለት ነው። በተለይ ደግሞ ትልቅ ኮንቴንት ክሬተሮች ከሆናችሁ ማለት ነው። ትንሾቹ ሊሆን ይችላል የትንሽ ጊዜ እንደዛ ማድረግ ትችላላችሁ፣ ያዋጣል እንደዛ። ግን ትላልቅ ኮንቴንት ክሬተሮች ከሆናችሁ ደግሞ የምትሰጧቸው ነገር ትልቅ ሆኖ እነሱ የሚሰጧቸው ትንሽ ከሆኑ አታርጉት። ሶ ለምሳሌ አሁን ዛሬ ቴኛ ሬስቶራንት ብር ካልከፍሉ አልሰራላቸውም። ምክንያቱም እኛ የምንሰጣቸው ነገር እኛ ኮንቴንት የምንሰራ የምንሰጣቸው ነገር እነሱ ከሚሰጡን ስለሚበልጥ ማለት ነው። ምግብ ነው የሚሰጡት፣ ሰርቪስ ብቻ ነው ወጥቶቸዋለ። ማክሲማም ሶስት ሺህ ብር አራት ሺህ ብር ነው ወጪ የሚወጡት ማለት ነው። ያን ያህል ደግሞ እኛም መጎዳትም የለብንም ለኮንቴንት ብለን ብቻ ያንን መጎዳት። ደግሞ ራስን ማስናቅም የለብንም። ማወቅ ያለባቸው ነገር ነው። ሁሌ ጊቨን ቴክ ነው የሚሰጡት ነገር እና የምትቀበሉት ነገር እኩል ማድረግ አለባችሁ። የት እኩል ባይሆኑ እንኳን ማቀራረብ አለባችሁ ማለት ነው። ሶ ይህን ነው ልነግራችሁ እና ያው እንድታዩት የፈለግኩት ከቪዲዮ ላይ። በሌላ ቪዲዮ በቀጣይ ቪዲዮ ላይ እንገናኛለን። ስለ ፕሮፖዛል እንዴት እንደምጽፍና እንዴት እንደማደርገው አሳያችኋለሁ ማለት ነው። አሁን የስካይላይትን የምጽፋለሁ የሳፋሪ አለኝ። አሁን እንደምታዩትም የስካይላይት አለኝ ፕሮፖዛል የምጽፈው። ከዛ ሌላ አለ አንድ ሁለት ፕሮፖዛሎች ማስገባቸዋል እነሱን፣ እያንዳንዱ ትጽፋቸው ስጽፋቸው እያንዳንዱ ካምፓኒ ምን አካሄድ እንደሚሄድ ያሳያችኋል ማለት ነው። ቻ በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።